እእድሜ ስንት? እድሜ ስድስት ስንት? እስከ ሰላሳ አንድ ከሰላሳ አንድ ሁአብሬጌታስ ታ አገ ተሻልካሁን በፊት አሁን አግ ልጅ የለኝም። አግብቼ ፈጽቼ ከዛው አካባቢ ቢሆን ችግር የለማ አሁን ችግር የለብኝም፣ ግን የሚቅም እንዳይሆን በጣም ያው እዛ አካባቢ ትንሽ ጫት እንትን ይላቸዋል። እና የማይቅም ያ የማይቅም ትንሽ ትንሽም የማይቅም አሉ። በፍጹም በፍጹም፣ ቤተሰቦችም እንደዛ እሺ ስለማይሉ በፍጹም ላ አስምሬበታለሁ። በደንባር እሺ፣ ያ እሺ፣ ማስተዳደር የሚችላ አዎ ማስተዳደር የሚችል እኔ ማለት አሁን ሀገር ስገባ ስራ የለኝም፣ ግን ኢንሻአላ ፈልጌ ስራ ለመስፍታት እሞክራለሁ፣ አግዘዋለሁ። ግን ስራ የኖረው ቢያንስ ስ ቅድም አንድ ወንድማችን ቅድም ኢትዮጵያ ውስጥ ይ ይኖሩ የት? የሚኖር ኢትዮጵያ ኢትዮጵያ የሚኖር እሺ። ሀገር ቤት የሚኖር እሺ። አብዱል ቪዲዮ አብራ እሺ ኢትዮጵያ የሚኖር አንደኛ፣ በእምነት ፕሮቴስታንት የሆነ አገር ቤት የሚኖር እሺ። እድሜ እድሜው ይ አቡዬ እንዶ አርባ የሆነ እንዶ የበሰ ወሽሮና ወንድ የበሰለ ስለሚሻል ይብሰልብልኝ። ኮበስ አንቺ በጣም ስማርት ነሽ እናቴ። ኮበስ ሽሮና ወንድ የበሰለ ነው የሚጣፍጠው። አበሳ መብሰል አለበት። እድሜ እሺ፣ እድሜ አርባ ኢትዮጵያ ውስጥ የሚኖር በሃይማኖቱ ፕሮቴስታንት የሆነ እሺ። ስራ ስራ ያለው የሌለው፣ ስራ ጻቡ፣ የስራ ችግር የለውም፣ ፈጥረኑ እንሰራለን። ብቻ ፀባይ ይኑር፣ አያጭስ፣ አይቅም በቃ ረጋ ያላዩ፣ ማታ ማታ ሁለት ሰዓት የሚገባ ምንም አይነት ሱስ የሌለበት። አንዴ ቆይ፣ አረጋዩ ማለት እየጻፍኩ ነው። ምንም አይነት ሱስ የሌለበት የሌለበት፣ እሺ፣ ምንም አይነት ሱስ የሌለበት። ኦኬ እሺ ስራ እኔ በጣም የገረመኝ ስራ ምንም ችግር የለብሽም። ባይኖርብት በአንቺ ብር ነው የጥረቸውም ነገር ፈጥረን እንሰራለን። ብቻው ፀባይ ነው የምትፈለገው ስራ ፈጥረን እንሰራለን። ረት ሻረ ከሌለው ካለ ይመረጣል ከሌለውም ችግር። ለምን ፈጥራችሁ ትሰራላችሁ? ስራ ለመፍጠር እኮ ብር ያስፈልጓል። በአንቺ ብር ስራ ፈጥራችሁ ትሰሩ ነው፣ ችግር የለብሽም በአንቺ ብር ስራለ። ከኔም ችግር የለውም። የሰርጠን ከባንክም ይበደራል። ብቻው በሱ ትልቅ ደረጃ ከመድረስ ካለብን ብንሰራ ችግር የለውም። ጎበዝ እሺ፣ ስራ ፈጥረን አሁን ይንጋጉልሻል። ስራ የሌለውን ያለው እንዳለፊበት ችግር የለውም። ስራ አይኑር ምን አይኑር ብቻ ይጠጣ ያጭስ፣ ስራ ፈጥረን እንሰራበታለን። ካለው እኔም የለም ግን ያው ችግር የለውም። ምነው አሁን አፈገፈግሽ? በሽ ናቸው ይመጣሉ። ስራ የሌላቸው ስል አሁን እኔም የለኝም፣ ግን ካለው ባለው ገንዘብ ባይኖረውስ ገንዘብ ችግር የለውም ብለሻል። ቅድም አቡዬ ይህነት የአባት ስም ደግሞ ለምን ይቀየራል? ጭንቅላት ካለ እሺ ስራ ፈጥረን እንሰራለን እናይሻለን ከዛ አንዱ ድሀ መጥቶ ከዛ እናይን ስራ ይልሻል በጣም ጥሩ እሺ ምንም አይነት ሱስ የሌለበት ስራ ችግር ፈጥረን እንሰራለን እሺ ቁመቱስ ረጅም አጭር መካከለኛ እሱ የፈጣሪ ስራ ነው አቡዬ ችግር የለውም ምንም ይሁን ቁመናው ምናምን ችግር የለብኝም አንቺ በጣም ጎበዝ ነሽ መልክ የፈጣሪ ስጦታ ነው ስለዚህ መልኩ ቁመቱ ምንም ችግር የለብኝ ዋው ዩር አሜዚንግ ማሪ ኮድሽ ዜሮ አንድ ነው። እሺ ሚዩት አርጊ ና ጠብቂ። ዜሮ አንድ ዙዙን ያላችሁ ዜሮ አንድ ነው ኮድ የሚጽፉት። ዙዙን ያላችሁ ወንዶች፣ የዙዙ መስፈርት አራት ገባ አራት አራት ገባ እሺ ያው የዛሬ ውሏችንን በዚህ መልኩ አጠናቀናል። ትዳር ፈላጊና ተፈላጊዎችን እያገናኘን ነው። ለዛሬው በዚህ አጠናቀናል። ምዝገባችንን ደሞ ለነገው እንደዚህ እያለ ይቀጥላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እና እንዴት አያችሁት ይሄን የትዳር አገናኝ ማለት ነው? እንዴት ይቅርብን? እኛ ሰው ሰው ሁሉ እኮ በቃ ቲክቶክ ላይ፣ ሚዲያ ላይ ወጣ ማለት ነው እናጋባ እናፋታ ያለው ስለዚህ እኛስ እንዴት ይቅርብን? እና ከዛሬ ጀምሮ እኛም ጀምረናል። ስልክ ቁጥራችንንም ላይ አለ ታገኙታላችሁ፣ በኮሜንት ላይ የደወላችሁ የምትፈልጉትን እናገናኛችኋል። መፋታት የፈለገ እናፋታል፣ ማጋበያት የፈለገ እናጋባ። ወይኔ ቪዲዮ እውነት ለመናገር ዛሬ ማለት ነው እውነት እንደዚህ ቲክቶክ ላይ ማተም የሚላጡት ወንዶችም ሴቶችም ማለት ነው፣ ትዳራችን ይሰምራል ወይ ብለው ነው እንደዚ ወጣው ነው። እንደዚ እንዲቀይ ትሻለኛለች እኔ፣ ሽንጣም ትሻለኛለች እኔ፣ የማይቀም የማያጭስ እኔ፣ ጠንካራ ምናምን የሚሉት ማለት ነው። ያልገባይም ብሏል፣ የእውነት ያልገባይም ብሏል ማለት ነው። እውነት በግል መስመር በራሳቸው ሕይወት በዘመድም ሆነ በአዝማድ በጎረቤትም ሆነ እንደ በጓደኛ በገዛ ስልካቸውም ሆነ ማለት ነው በመስመራቸው እውነት ትዳር አልመጣው ብሎ ነው ወይ በዚህ እንደዚህ ቲክቶክ ላይ ወጥተው የሚላላጡብን ማለት ነው? እኔ አይገባኝም። የእውነት አልገባኝም። እንዴት ነው ነገሩ? ግን እንዴት ሀቢባም ጀምራለች። ያች ማናት አስያም ጀምራለች። ሌሎችም እንደዚህ አረን የዞዝ አይሞትኩ ማለት ነው። እንዴ አረ ደማደለች። በቃ ቪዲዮ አብሪ ቪዲዮ አብሪ ትላለች። ቪዲዮ ይበራል። ያነ ሁላ ሰው ተደርድሮ በቃ ይቺ አትመቸኝም፣ ይሄ አይመቸኝም እንዴት ነው ግን፣ አይ አፍሩም እንዴ እንደዚህ ሲሉት ማለት ነው። እኔ አልገባኝም። እና የዩቱብ ቤተሰቦች ቻናል ሰብስክራይብ ያደረጋቸው አበረታቱኝ። እኔ ስለገረመኝ ነው ማለት ነው። እውነት በግል መስመራቸው በግል ሕይወታቸው ትዳር አጥተው ነው ወይ ሜዲያ ላይ ወጥተው እንደዚህ ትዳር የሚፈልጉት ማለት ነው? እኔ እንጃ። አሁን እንደዚህ ሜዲያ ላይ ወጥቼ እዚህ አይነባት ይሻለኛል ምናምን ምናምን ብዬ ላገባው ማለት ነው በዛ ቦታ ሀይ ሀይ ይባባላሉ፣ በቃ ይቀጠላል ማለት ነው። እንደ ስሮ ነገሩ ግን ማነው እንደ እኔ ያጋባው እኔ እውነት አይመስለኝም። መቼም እኔ እንጃ ድራማ ነው ወይስ እንዴት ነው? ምክንያቱም እኔ እንጃ ሰው ማግባት ከፈለገ እንዴት በግል ህይወቱ እንዴት ባል ያጣ እንዴት ባል ያጣ ሰው በገዛ ስልኬን አሁን በቃ ያኔ መጀናጀር መሆን ካልፈራሁ ልጁ የሆነኛ ብዬ ካመንኩት ማንም ሳይሰማኝ በስልኬ አብስሌ እኮ ማግባት እችላለሁ? ምን በቲክቶክ አሄድ ማለት እና በቲክቶክ ቪዲዮ ተታረም የሚፈልጉት ወንዶች ሆነ ሴቶች ተጤናቸው ነው የጤናቸው ያሳስበኛል። እና የዛሬው ይሄን ይመስል ነበር ቪዲዮዬ። ቪዲዮ እንኳ ወዲዲያችሁት ላይክ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ይላለው አሰላሙ አለይኩም ወራህመቱላሂ ወበረካቱ።